ለረጅም ጊዜ ተቀምጦ መዋል፣ ለረጅም ጊዜ ማስማትና ማስቀመጥ ለኪንታሮት ማጋላጭ ምክንያቶች ምን ምን እንደሆኑ ያውቃሉ? ሰላም፣ ጤና ይስጥልን። ሐኪም ኑሩን ካል ሺፋ የባህል ህክምና መስጫ። ኪንታሮት ማለት በታችን የፊንቲታ ክፍል ያሉ የደም ስሮች ሲያብጡ ወይም ሲሰፉ የሚከሰት በሽታ ሲሆን በሁለቱም ጾታዎችና በሁሉም የድሜ ክልል የሚከሰት ቢሆንም በአብዛኛው ግን ለረጅም ጊዜ ተቀምጦ መዋል፣ ለረጅም ጊዜ ማስማትና ማስቀመጥ በእርግዝናና በወሊድ ጊዜ ክብደት በመጨመር በአመጋገብ ዘይቤ ሊከሰት ይችላል። ኪንታሮት ማለት ሁለት አይነት ሲሆን የውጭና የውስጥ ኪንታሮት ተብሎ ይከፈላል። ዛሬ የምናውረው ስለ ውጭ ኪንታሮት ነው። የውጭ ኪንታሮት የምንለው ፊንጢጣ አካባቢ እብጠት ያለው የማሳከክ ባህሪና የማቃጠል ባህሪ ያለው በሚጸዳዱበት ወቅት በፊንጢጣ በኩል የሚወጣ በራሱ የሚመለስ እብጠት ይኖረዋል። ኪንታሮት ካለብዎት በአል ሺፋ የባህል ህክምና መስጫ ማዕከል ያለምንም የህመም ስሜት ጠዋትና ማታ በሚቀባ መድኃኒት ብቻ ህክምናውን ማግኘት ይችላሉ። አድራሻ ጎሮ አደባባይ አካባቢ ያገኙናል። ለበለጠ መረጃ በ0955 07 25 25 ይደውሉ።